ፎላ ፎርላን ፎርፓወር ከኢትዮጵያ ስትል እንባሽ ነው የቀድምሽ። እንኳንም ኢትዮጵያ ኢትዮጵያ ብለን ዘፈነን። ሽልማቱ አንድ ይሁን አስር ይሁን ዋናው የአገርሽን ስም ማስጠራት ነው። እዛ ጋር ዋናው ኢትዮጵያ ማለት ነው። በግል ለግለሰቦች ካለን ስሜት ውጪ በላይ ነው። ፊልም ለኢትዮጵያ ፊልም ያለው ግምት በጣም የቀጨጨ የሚሆነው እኛ እርስ በርሳችን ውስጣችን ስለ ራሳችን በጎ ስለማናወራ ይመስለኛል። አንዱ ችግር የምናስበው ፊልም ከኢትዮጵያ ቦክስ መውጣት አለበት ውድ የዓባይ ቴሌቪዥን ተከታታዮች ቀን ሙሉ በተለያዩ ፕሮግራሞች ስትዝናኑ፣ ቁም ነገር ስታገኙ፣ ስትስቁ፣ ስትጫወቱ ቆይታችሁ እሁድ አንድ ሰዓት ተኩል ላይ ከምሽቱ ሰከላ ሾው ደግሞ ወደ እናንተ የሚደርስበት ሰዓት ላይ ደርሶ ተገናኝተናል። የሰከላ ሾው ተጀምሯል። እንደተለመደ ሁሉ ቁም ነገር አዘል መዝናኛ፣ ሙዚቃ፣ ጨዋታ፣ ሀገራዊ እሴቶች ኢትዮጵያን ያስነሱ ያስወደሱ ጀግኖች ባለታሪኮች ምኩራን ምሁራን በርካቶች ወደዚህ ይመጣሉ። ከነሱ ጋር ቆይታ እናደርጋለን ከዛም ቁም ነገሩንም ቀልዱንም ጨዋታውንም ታገኙታላችሁ ብለን እናምናለን። እሁድ ምሽታችሁን ድምቅ የሚያደርግላችሁ የሰከላ ሾው በዓባይ ቴሌቪዥን ወደ እናንተ ይደርሳል። ሳምንቱን በሙሉ ጠብቃችሁናል፣ እናመሰግናለን። ጥሩ ነገር ይዘን ወደ እናንተ ለመምጣት ዝግጁ ነን። ዛሬ የመጀመሪያ እንግዶቼ እንግዲህ ከባለፈው ሳምንት ጋር ይያያዛል። በጣም የሚያኮራ የሚያስደስት ነገር ኢትዮጵያን በዓለም መድረክ ላይ ማለት ይቻላል በተለይ አፍሪካውያን አንድነታችንን ሁልጊዜ እኛ እንወቀሳለን። ትንሽ የአፍሪካዊ ስሜታችሁ ለምንድን ነው የሚጎለው የሚሳሳው እንባላለን። አሁን ግን በደንብ የሚያስተሳስረን ናይጄሪያ ላይ የነበረ የሚካሄድ የነበረ የአማ የፊልም ሽልማት አዋርድ፣ ትልቅ አዋርድ ነበረ። ባለፈው ሳምንት እንግዶቼን እዚህ ጠርቼ ነበርና ስምንት ዘርፍ ነበር የታጩት በአንዱ ዘርፍ አሸንፈው መድረኩ ላይም የኢትዮጵያ ኢትዮጵያ ብለው የክቡር ዶክተር አርቲስት ጥላሁን ገሰሰን ዜማ ተጫውተው፣ በቃ ኢትዮጵያን አስነስተው በብዙ ነገር ከነሱም አልፎ እነሱ ከተናገሩት በላይ ራሱ የዝግጅቱ አጋፋሪ ወይም መድረክ መሪ ራሱ ስለ ኢትዮጵያ ስትናገር በጣም የሚያኮራ ነገር ነበረውና አገር ሀገርን ማስጠራት እንደዚህ ነው። ቴዎድሮስ ተሾመ ጋር ትንሽ ቆይታ ይኖረኛል። ስላስደሰቱን በደስታ ጀምረ ነል ማለት ነው። እንኳን ደስ ያላችሁ እንኳን ባለባበስ እንደዚህ ያሳመረኝ ድምቀት የባህል አልባሳት 22 በአማ ሲቲ ሞል ሁለተኛ ፍሎር 200 አንድ ላይ ታገኙታላችሁ። አመስግኑልኝ። ደራሲ ዳይሬክተር የፊልም ባለሙያ ነው ቴዎድሮስ ተሾመ አንድ ፊልሙን ይዞ ወደ ናይጄሪያ እንዳቀና ባለፈው ሳምንት እንግዲህ መልካም እድል መልካም ምኞታችንን ተመኝተን ሸኝተናቸው ነበረ በተሳካ ሁኔታ አንድ ሽልማትን ይዞ መጥቷልና ኢትዮጵያን አስጠርቷል ከዚህ ባለፈ በጣም ትልቁ ነገር በርካታ ሀገራት ዜጎች ባሉበት መድረክ ላይ ኢትዮጵያን ማስጠራት ትልቅ ድል ነው ከሽልማቱ ያልተናነሰ ቴዎድሮስ ተሾመን ስለ መልካም እድል ብለን ሸኝተነው ነበር እንኳን ደስ ያለህ ብለን ደግሞ ዛሬ እንቀበለዋለን። ተቀበሉልኝ። እንኳን ደስ ያለህ፣ እንኳን ደስ ያለህ። ሽልማታችንን እዚህ ያስቀምጠናል። እንግዲህ እንደራሴ ሊያዘው መሰለኝ ለማሳየት እንዲመቸኝ አቺቭመንት ኢን ቪዥዋል ኢፌክት ይላል። በሚገርም ሁኔታ ስምንት ዘርፎች ታጭታችሁ ነበር። የተዋንያኑ ብቃት ከአምስት መቶ በላይ ከሚሆኑ ስራዎች መካከል በብዙ ዘርፍ ነው የተመረጠው። እና ቴክኖሎጂ ነክ ነገር ላይ በጣም ይበልጡናል ብዬ ነበር ማስበው። በጣም ነው ያልጠበቅኩትን፣ ነው ያሸነፍኩት። ተሰማችሁ? ሁለት ስሜት ነው ያለው። ደስ የሚል ስሜት አለው በጣም ራሱ ቪዥዋል ቪዥዋል ኢፌክቱ አሜሪካን ሀገርና ኢትዮጵያ ነው የተሰራው። በጣም ያስለፋን ከስራው ሁሉ በጣም ያስለፋ ነው ቪዥዋል ኢፌክቱ ነው። ሶ ያልጠበቅነው ነው። እኔ በፍጹም አሸንፋ በሱ እናሸንፋለን ብዬ አልጠበቅኩም። በሱ በማሸነፋችን ግን ከሌላው የበለጠ ስሜት አለው። ምክንያቱም ብዙ ኢነርጂ፣ ብዙ ገንዘብ የፈጀብን እሱ ስለሆነ ማለት ነው። ውድድሩ በጣም ፊርስ ነበር። ለምሳሌ የዩጋንዳው ፊልም በእንግሊዞች ነው ፕሮዳክሽኑ የተሰራው። በጣም ትልቅ በጀት ያለው ፊልም ነው። የቡርኪና ፋሶ ፊልም የአራት ሚሊዮን ዶላር በጀት ፊልም ነው። የሳውዝ አፍሪካው ፊልም የሰባት 7 ሚሊዮን ዶላር በጀት ፊልም ነው። ዳኞቹ ጄኒሊን የሰሩት ግን ፊልሞቹ በጣም በጣም በቃ ትልቅ ስታንዳርድ ያላቸው ሊትራሊ ከእንግሊዝ እና ከሆሊውድ ጋር ነው የተዋጋ ነው ማለት ይቻላል ፊልሙ ላይ ያሉት ሰዎች አፍሪካውያን ስለሆኑ ካልሆነ በስተቀር ውድድሩ በጣም ከባድ ነበረ በጣም ከባድ ጥሩ ተወዳዳሪ ነበርን ግን ያው ጥሩ ተወዳዳሪ ምንም ማስረጃ ስለሌለው ምንም አንልም ግን ያው ደስ ብሎናል። መድረክ ላይ ወጥተን ሀገራችንን አስጠርተናል። እንደገና ደግሞ የበለጠ የሚያስደስት ስሜት አለው። ቪዥዋል ኢፌክት መሆኑ ለሀገራችንም አዲስ ነው እና አቅምም እንዳለን ያሳየንበት ያሳያል። ለባለሙያውም ጥሩ መነቃቃት፣ እውቅና ማግኘት። ከባ ያሉ ስራዎች፣ የሚለፋባቸው ስራዎች ብዙ ጊዜ ተሸፋፍኖ ነው የሚያልፉት። በአይናችን ይጋልቀን። እንዴት ነበር መድረኩ? በተለይ አሁን ተዋናዮቻችን ስለሌሉ የእነሱንም ስሜት ንገረኝ። አንተ ልምድ ይኖርሃል፣ ለእነሱ ግን በጣም አዲስ ነበር። ያው ሁልጊዜም ደግሞ ሁሉም መድረክ ሽልማት የራሱ አይነት ውበትም አስደንጋጭ ነገርም አለው። እንዳየሁት ከሆነ ቪዲዮ በጣም ብዙ ህዝብ ነው ያለው። እንደዛ በጣም ቆንጆ አዳራሽ ቆንጆ መድረክ፣ በደንብ የተስተካከለ ነገር ነበረ። እንዴት አገ እኛ ራሳችን በዚህ ልክ አልጠበቅነው። ሁለት አንደኛ፣ ገና ሌጎስ ስንገባ አውሮፕላኑ ሲያርፍ የሆነ ኢትዮጵያ ውስጥ ያለ ሌላ ከተማ እንደመሄድ ነው። በጣም ያስደነግጣል። እኔ ሌጎስ ናይጄሪያ ምናምን ሲባል በጣም ከአዲስ አበባ የተሻለ ከተማ ማየት ፈልጌ ነው የሄድኩት እና በጣም እንበልጣለን በከተማችን። እንኳን አሁን እንደዚህ ታድሳ፣ ድሮ እንበልጣቸው ነበር። አሁን ሳየው እና ልክ እንሱን ሳይ በዛ ኢሜጅ ነው መድረኩን የጠበቅኩት እና ይ ነገር እንደው እንዴት ነው? ላይቭ ላይቭን ራሱ ሊንኩን ባለቀኩት ባለቀኩት የሚል ስሜት ነበረኝ። አይ ከዛ ግን እዛ ቦታው ላይ ስንደርስ ግን ገና ከመግቢያው ጀምሮ ቪሌጅ ነው የሰሩት። ቪሌጅ ሊትራሊ ቪሌጅ ነው የሰሩት። እና መነች ጽጌ ሼር አድርጋለች። እያንዳንዱን ነገር በዛ በራሷ ቻነል ለቃለች። ማየት ትችያለሽ። እሱ ላይ በደንብ በቃ ሬድ ካርፔቱ ወኩ ምናምኑ ምናምኑ፣ ቪሌጅ ሊተራሊ አንድ ኳስ ሜዳ የሚያክል ቪሌጅ ገና ስንገባ ሰርተዋል። በትልልቅ ዲጂታል ስክሪኖች አጅበው ፎቶግራፍ መነሻ፣ በቃ ሆሊውድ ነው ሊተራሊ ሆሊውድ ነው የሚመስለው። ከገባም በኋላ ደግሞ የመድረኩን ግሬስ ሳየው በጣም በጣም ነው ደስ የሚለው። አሁን እኔ ራሴ 2015 ተሳትፌያለሁ። በሶስት ማዕዘን ሶስት ሽልማት ይዘን መጥተናል። በሶስት ማዕዘን ግን እንደዚህ ያምርም ነበር። እና በጣም ግሬስፉል ነው የመጡት እንግዶች፣ በዛ ላይ ያሉት ትልልቅ እንግዶች፣ የሀገሪቱ የመንግስት ባለስልጣናት፣ የባህል ሚኒስትሩ፣ ከዛ ሌላ ደግሞ ከሆሊውድ የመጡ ጥቁር አክተሮች፣ ከእንግሊዝ የመጡ በቃ የዓለም ፊልም ሰሪዎች በሙሉ እዛ ውስጥ ተወክለው ነበር። እና እነሱ መሀል መገኘት፣ ኔትወርክ ማድረግ፣ ካርድ መቀያየር፣ ስለ ስራ ማውራት በራሱ ትልቅ ሽልማት ነው። ከዛ ደግሞ ያው መድረኩ ላይ ደግሞ ወተን ተጠቀማችሁበት፣ ኢትዮጵያ በቃ ኢትዮጵያ ኢትዮጵያ ብሎ እዛ ላይ መዘመር መዝፈን በራሱ ሌላ ነገር ነው ያለው። አስበህበት? አንድ እንግሊዝኛ ንግግር አዘጋጅቼ ነበር ጽሁፍ፣ ግን መድረክ ጠብቄ ነበር፣ ሌላ ሽልማት ጠብቄ ነበር። የመጀመሪያው ኖሚኔሽናችን ነው ቪዥዋል ኢፌክት፣ እና እሱን ስንሸለም የመጀመሪያው ደስ የሚለው ነገር በቃ ኢትዮጵያዊነት ነው የሚመጣው። ከዛ በኋላ ሌላ ሽልማት ካለ የሽልማት ስሜት ነው ያለው። የመጀመሪያው ግን በቃ ከቪዥዋል ኤፌክት ፎላ ፎላን ፎር ፓወር ከኢትዮጵያ ስትል እንባሽ ነው የቀድምሽ እና ኢትዮጵያዊነት ነው የሚመጣው። ተዘጋጅተን ነበረ፣ ለሱ ስንወጣ መድረክ ላይ እንዘምራለን። ያውሽ ማኖ የሽነ ደነገጠ ብዙ አልዘመረም ግን ሊና ጽጌ ተዘጋጅተን አጥንተን እንሄድ ነው እና እሱን አስቀደምን ማለት ነው። የና ወይ ከዛው ጋር ቀጥሎ እንግሊዝኛውን ማንበብ ነበረብን። አለበለዛ ደግሞ በሚቀጥለው ከሰባቱ ከሚቀጥሉት ሰባቶች በአንዱ ንግግር ስለ አገሬ ምናምን በደምብ ተዘጋጅቼ ነው ሄድኩት። ግን ያው አልተሳካልንም፣ ሌላውን ሳንናገር ቀረን። ግን እንኳንም ንግግር አላረግን፣ እንኳንም ኢትዮጵያ ኢትዮጵያ ብለን ዘፈነን። ሽልማቱ አንድ ይሁን አስር ይሁን ዋናው የአገርሽን ስም ማስጠራት ነው። እዛ ጋር ዋናው ኢትዮጵያ ማለት ነው። እኛ ከጨረስን በኋላ ደግሞ መድረክ መሪዋ መታ ስለ ኢትዮጵያ ታላቅነት ነገረችን፣ ነገረችን፣ ኢትዮጵያውያን የማይበገሩ ናቸው። እና ይሄ ለዚህ ምክንያት መሆን በጣም ትልቅ ነገር ነው በዓለም መድረክ ፊት እና በእውነት ለእኔ ደስ ብሎኛል። በጣም እኛም ደስ ብሎናል። ለቀጣይ ፊልም ባለሙያዎች ፊልም ሜከሮች የምትለው ነገር ይኖርሃል፣ እንደ መዝጊያም የሚሆን ነገር አንድ ላይ ብትለን ደስ ይለኛል። ሁለት ነገር ብናገር ደስ ይለኛል። አንደኛው የኢትዮጵያ ፊልም ሰሪዎች በግል ለግለሰቦች ካለን ስሜት ውጪ በላይ ነው ፊልም። ስለዚህ እኔ አንቺን በጋዜጠኝነት ሳከብርሽ ሙያሽንና ልፋትሽን ትጋትሽን ማድነቅ አለብኝ። ቀጥሎ አንቺ ክፉ ሰው ብትሆኚ ይሄ ከቤተሰቦችና ከጓደኞች የሚያልፍ ጉዳይ አይደለም። አንቺ ክፉ ሆንሽ መልካም ሆንሽ፣ በሙያሽ ላይ ያለሽን አስተዋጽኦ ሊቀንሰው አይገባም። ስለዚህ ፊልሙ ኢንዱስትሪ ውስጥ ያለን ሰዎች ሪጋርድለስ ኦፍ የእኛም ፐርሰናል ቶት ለሙያው ክብር መስጠት አለብን። ለሙያተኞቹም የሚገባቸውን ክብር መስጠት አለብን። እኛ ኢንዱስትሪው ውስጥ ያለን ሰዎች ስንከባበር ነው ሌላ ሰው ሊያከብረን የሚችለው ለኢትዮጵያ ፊልም ያለው ግምት በጣም የቀጨጨ የሚሆነው እኛ እርስ በርሳችን ውስጣችን ስለ ራሳችን በጎ ስለማናወራ ይመስለኛል፣ አንዱ ችግር። በግል ካለን የጥላቻ ወይም ፍቅር ውጭ ሆነን ጀኒውን ሆነን ለባለሙያው ክብር መስጠት ያለብን ይመስለኛል። ይሄ እንደ አደራ። እኔ አንጋፋ ነኝ፣ አሁን 30 ዓመቴ ነው ኢንዱስትሪ ውስጥ ብዙ ከማየት፣ ነው። ወጣቶቻችን ግን በዚህ ውስጥ ማለፍ የለባቸውም። እርስ በርሳቸው መደናነቅ፣ ጠንካራ ጎናቸውን ለዓለም፣ ደካማቸውን እንድሞ እርስ በርሳቸው ተወያይተው ኢንዱስትሪውን ማግዘፍ መቻል አለባቸው። እንዲሁ በመናናቅ ውስጥ ከቀጠልን እንዲህ አይነታችን ብመንት አናገኝ ሰው። የመጀመሪያው አደራ ምለው ለወጣቱ ፊልም ሰሪ እባካችሁ እርስ በርስ ተዋደዱ፣ ተከባበሩ፣ ተባበሩ። አንዱ ጎበዝ ዳይሬክተር ቢሆን አንዱ ጎበዝ ፕሮዲውሰር ይሆናል፣ ሌላው ጎበዝ ደራሲ ይሆናል። እነዚህን ጎበዝ ጉብዝናዎች አንድ ላይ ማምጣት ሲቻል ጥሩ ውጤት ማምጣት ይቻላል። አሁን ፈተናው የኢንዱስትሪው ፈተና እየበዛ ነው። ያንን ፈተና በአንድ ሰው አቅም ብቻ መወጣት አይቻልም። በእኛ ጊዜ ወርቅ በወርቅ ነበር ሜዳው። አሁን ግን እንደሱ አይደለም። ስለዚህ ይሄንን ትግል ማሸነፍ የሚቻለው አንድ በመሆን ሳይሆን በመተባበር በመከባበርና አንድ ላይ በመስራት ነው እና ወጣቶቹ ባካችሁ፣ ተባበሩ፣ ተዋደዱ፣ ተከባበሩ። መዋደዱ ባይቻል እንኳን ከፐርሰናል ስሜት ወጥተን ሙያውንና ሙያተኛውን እናክብሩ የሚል አደራ በብዙ መከራዎች ስላለፍኩ ነው ይሄን ምለሽ። ይሄ አንዱ ነው። ሁለተኛው የምናስበው ፊልም ከኢትዮጵያ ቦቅስ መውጣት አለበት። ማለት ኢትዮጵያዊነትን፣ ባህልን፣ ሀገራዊ ክብርን የያዘ ግን ደግሞ የዓለም ተመልካች ጋር ሪዞነት ማድረግ የሚችል ሲሆን ወጥተን መሸለም እንችላለን። መሸለሙ ጥቅሙ ዋንጫ ይዞ መምጣት አይደለም። ከሌሎች ዓለማት ጋር አብሮ ለመስራት፣ ከሌሎች ኢንዱስትሪዎች ጋር አብሮ ለመስራት መንገድ መከፋቹ እሱ። ስለዚህ እኛ ሄደን ዋንጫ ተሸልመንም ባንመጣ አግኝተን የመጣ ነው። ኔትወርክ ቀላል አይደለም። ስለዚህ ፊልም ሰሪዎች ለአማም ይሁን ለሌሎች የሽልማት ድርጅቶች ፊልማቸውን ቢያስገቡ ሲሰሩም ደግሞ ዓለም አቀፍ ስታንዳርድን ታሳቢ አድርገው ሲሰሩ ኳሊቲውም ያድጋል፣ የፊልሙ ጥንቃቄውም ይጨምራል እና ይህንን አደራ ማለት ፈልጋለሁ። እንደገና ደግሞ መዝጊያ ስላልሽኝ ነው በፊልሙ ላይ የተሳተፉ ከካሜራ ጀርባም ከካሜራ ፊት ለፊትም ያሉ ሁሉም የፊልም ባለሙያዎች በዚህ ሽልማት የኔ ብቻ አይደለም ሽልማቱ የእነሱም ጭምር ስለሆነ አመሰግናለሁ። መከላከያ ደግሞ ፊልሙን እንዲሰራ ያደረገው በጀቱን መድቦ ያሰራው መከላከያ የኢትዮጵያ መከላከያ ሰራዊት ነው። እጅግ በጣም መከላከያ ሰራዊትን አመሰግናለሁ። ድል ለመከላከያ ሰራዊት። አመሰግናለሁ። እናመሰግናለን በጣም። ሰከላ ይቀጥላል። ሌሎች እንግዶችም ፕሮግራሞችም አሉ። አብራችሁ ኑ።